ሰላም ወገኖቼ፣ ያላችሁ ባላችሁበት ሰላምታ ይድረሳችሁ። ዛሬ በቀላሉ የፉርኖ ዱቄት እንጀራ በመጥበሻና የሽሮ አሰራር ነው ይዤላችሁ መጣሁት። ወደ አሰራሩ እንሄድ። መጀመሪያ እዚህ ጋር ማታ ስተኛ ግማሽ ኪሎ ፉርኖ ዱቄትና ግማሽ የሻይ ማንኪያ እርሾ ጨምሬ በጥብጬ ያሳደርኩት ሊጥ አዘጋጅቻለሁ። እንደምታዩት ሊጡ በደንብ ቀጭንም ያልሆነ እንደ ዳቦም ደግሞ ወፈር ያላለ መካከለኛ አድርጌ በጥብጬ ነው ያሳደርኩት። አሁን ጠዋት ነው። ለሰባት ሰዓት ያክል እንደዛ ነው በደንብ ያወካው። ከዛ እንዳያችሁት ውሃ ጨምር ያለው ውሃው ሞቅ ያለ ነው። እና የተወሰነ ውሃ ከጨምራችሁ በኋላ እንደበቃውና እንዳልበቃው ለማረጋገጥ በቃው፣ ውሃው ማለቴ ነው፣ በደንብ መምታት አለባችሁ። መጀመሪያ ላይ ሊጡ ስታዋህዱት የሆነ የተያያዘ ነገር ስለሆነ ወፈር ያለ ይመስላችኋል። በተለይ ለመጀመሪያ ጊዜ ከሆነ ፉርኖ ዱቄት እንጀራ እየጋገራችሁ አላችሁት እንዳይሸጉዳችሁ ብዬ ነው። እና እንዳልኳችሁ ሞቅ ባለ ውሃ ነው ያቀጠንኩት። ቅጥነቱ ልክ የጤፍ እንጀራ ስንጋግር እንደምናቀጥ ነው። በጣም ወፈርም ሳይል ቀጭንም ሳይሆን መካከለኛ አድርገን ነው ማቅጠን ያለብን፣ በኋላ እንጀራው ቆንጆ እንዲሆን። በመቀጠል እንዳያችሁት አንድ መካከለኛ ቀይ ሽንኩርት ልጬ አጥቤ ያዘጋጀሁት ነበረ። ባያችሁት መልኩ አድቅቄ ከትፌዋለው። ከዛ መሰራበት ድስት ውስጥ ጨምሬዋለው። በመቀጠል ሳት ለኩሻለው። ሳቱ በትንሹ አደርገውና ሽንኩርቱ ጥጀዋለው። ለተወሰነ ደቂቃ ብቻውን አበስለዋለው። እሳቱ በትንሹ ያደረኩት ሽንኩርቱ ትንሽ ስለሆነ ሳይበስል እንዳያር ብዬ ነው። በመቀጠል እዚህ ጋር አንድ መካከለኛ ቲማቲም አጥቤ አዘጋጅቻለሁ። ከላጥኩት በኋላ አድቅቄ ከትፌዋለሁ። እዚህ ጋር ቲማቲሙን እያዘጋጀው እያለ ሽንኩርቱ በየመሀሉ አማስየዋለሁ። በመቀጠል ሶስት የሾርባ ማንኪያ ያትክልት ዘይት ጨምራለሁ። ሽንኩርቱ ውሃ ስለሌለው በደንብ ሳይበስል ነው ዘይት ጨመርኩት እና ለተወሰነ ደቂቃ ከዘይቱም ጋር እንዲበስል ካቆየሁት በኋላ ሁለት ፍሬ ነጭ ሽንኩርት ልጭ አጥቤ አዘጋጅቻለሁ በምታዩት መልኩ ጫፍ ልቄ ጨምራለሁ እሱንም ለተወሰነ ደቂቃ ከቀይ ሽንኩርቱ ጋር እንዲጉላላ እያማሰልኩኝ አቆየዋለሁ ወይም እንዲበስል። በመቀጠል ቅድም ያሳየኋችሁ ከጥፍ ያዘጋጀሁት ቲማቲሙን ጨምሬዋለሁ። ቲማቲሙም እንዲበስል ውሃውን ምጥጥ እስኪያደርግ አቆየዋለሁ። በየመሃሉ እያማሰልኩኝ ትንሽ ስለሆነ። በመቀጠል ሩብ ሻይ በሶ ብላ ነው የጨመርኩት። እርጥቡ ካላችሁ ግን መጨረሻ ላይ ልታወርዶ ስትሉ ሽሮ ውስጥ መጨመር ትችላላችሁ። በመቀጠል ግማሽ የሻይ ማንኪያ የማቁላያ ቅመም ጨምር ያለው እኔ እርጥቡ በሶ ብላ ስለሌለኝ ነው። ደርቆ የተወቀጠው ወይም የተፈጨ ካላችሁ እንደዚህም ጨምራችሁ መጠቀም ትችላላችሁ። በመቀጠል ለተወሰነ ደቂቃ ቅመሞቹም ከቲማቲሙ ጋር ከሁሉም ግብአት ጋር እያመሰልኩኝ ካቆየት በኋላ የፈላ ውሃ ጨምሬ በመቀጠል ሶስት የሾርባ ማንኪያ ሽሮ ጨመርኩኝ። ሽሮ ምጥን ነው። ምጥን ካልሆነ በርበሬ ተጠቀሙ። ምጥንም ሆኖ ያው በርበሬ መጠቀም ከፈለጋችሁ ተጠቀሙ። ከዛ በደንብ ካማሰልኩት በኋላ እንዳያችሁት ከድኛዋለው እና በደንብ እንዲንተከተክ አቆየዋለው። የውሃው መጠን ያልነገርኳችሁ፣ ያው ሽሮ በደንብ ውሃ ተጨምሮበት ለረዥም ሰዓት ትክትክ ሲል በደንብ ይጣፍጣል። የፈለጋችሁትን ያክል ጨምሩ። በመቀጠል እሳት በጎን እንዳያችሁት ለኩሼ መጥበሻ ከጣድኩ በኋላ እንዲገል ካቆየሁት በኋላ ቅድም ያዘጋጀሁት የፉርኖ ዱቄቱ ሊጥ የተወሰነ አድርጌ ባያችሁት መልኩ ያው ዘርጋ እንዲል ካደረግኩ በኋላ የተወሰነ አይን ማውጣት ሲጀምር ከድኛ አብስያዋለሁ እንግዲህ እንደምታዩት ይህንን ይመስላል ከዛ አንድ እንጀራ ካወጣሁት በኋላ እንደዛ እንዳለ ሌላ ሊጥ አልጨመርኩም። የኪችን ሶፍት ደራረብኩና በደንብ ደራርቦት ያው መጥበሻው ጋል ያለ ስለሆነ እጃችሁ እንዳቀጥላችሁ። ከዛ በሶፍቱ ብቻ በደንብ ካሸሁት በኋላ ወይም ከጠረኩት በኋላ ነው የጨመርኩት። ሁሉንም በዛ መልኩ ነው የምጋግረው። ምንም ዘይትም ምንም ነገር አልተጠቀምኩም። እንዳልኳችሁ በሶፍት ብቻ በደንብ እየጠረኩኝ ሌላ እየጨመርኩኝ የተወሰነ በደንብ ብዙም አድርጋችሁ ሳጨምሩ ሊጥ ነው መጋገር ያለባችሁ። ሲደራረብ አንዳንዴ ዓይን አይኖረው እንጀራው። እንግዲህ ሽሮ በደንብ ትክትክ ብሎ ወፈር ብሏል። ግማሽ ከሩ የሻይ ማንኪያ ጨው ጨምር ያለው። ጨው ከጨመርኩ በኋላ እሳቱ በመካከለኛ ላይ አደረግኩትና ለተወሰነ ደቂቃ እንዲንተከተክ አቆየዋለሁ። በመቀጠል ቃሪያ አጥቤ ከትፌ አዘጋጅቼ ነበር ጨምሬ እሳቱ አጥፍቼበታለሁ። አሁን ሽሮ ዝግጁ ነው ማለት ነው። እንጀራም ሳውጣ ላይ ላይ በላይ አይደለም የደራረኩት ሌላ ቦታ ላይ እያቀዘቀስኩኝ አንድ ቦታ ላይ ደግሞ እየደረብኩኝ፣ እንደዛ ነው ጋግሬ ጨረስኩት። እንግዲህ በመጨረሻ በዚህ መልኩ አቅርቤዋለሁ። በተለይ እንደኔ መዳም ቤት የምትሰሩ ቆንጆ አማራጭ ነው። ያው እንደ ልብ እንጀራ ስለማናገኝ ሲናፍቃችሁ፣ እንዲህ በቀላሉ ሰርታችሁ ተመገቡ። ተወዱታላችሁ ብዬ አምናለሁ። እስካሁን አብራችሁኝ ስለቆያችሁ ሁላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁን በያላችሁበት ሰላም ሁኑ። ቻው ቤቴንም ከወደዳችሁት ቤተሰብ አድርጉኝ።